ክቡራትና ክቡራን የእውነተኛው ብርሃን የትምህርትና የፈውስ አገልግሎት ተካፋዮች፣ ሰላም ለእናንተ ይሁን። ዘወተር ማለዳ የሚቀርብላችሁ ከጥበብ ማዕድ አገልግሎት አሁን ይጀምራል። አዘጋጅና አቅራቢ መጋቢ ባደግ ጁፋር። ቅዱሳን ሰላም ለእናንተ ይሁን። እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ ደህና ነኝ። ዛሬ አብረን የምንነጋገረው ስለ ኢየሱስ ክርስቶስ የሥልጣን ቁልፍ ነው። የኢየሱስ ክርስቶስ የሥልጣን ቁልፍ ማወቅ እኛ በምድር ላይ ስንኖር በሥልጣን መመላለስና በክርስቶስ ኢየሱስ የስልጣን ስም ስልጣን መጠቀም እንድንችል እምነት ይሆነናል አቅም ይሆነናል ብርታት ይሆነናል ስለዚህ ይህንን መልእክት እስከ መጨረሻ ድረስ እንድትሰሙት በጌታ ፍቅር አሳስባችኋለሁ የክርስቶስ ስልጣን ቁልፍ የመጣው ከመለኮታዊ ማንነቱና ከአብ ፈቃድ በፍጹም በመታዘዙ ነው ለአብ ፈቃድ ኢየሱስ ክርስቶስ በምድር በነበረበት ጊዜ በፍጹም ይታዘዝ እንደነበር የፊልጵስዩስ ጸሐፊ ሐዋርያው ቅዱስ ጳውሎስ በምዕራፍ ሁለት ላይ ቁጥር ስድስት እና ስምንት እስከ አስራ አንድ ባለው እንደዚህ ብሎ ይናገራል። እርሱ በእግዚአብሔር መልክ ሲኖር ሳለ፣ ሌላው ቁጥር ስድስት ላይ ኢየሱስ ክርስቶስ ሲኖር ሳለ በእግዚአብሔር መልክ ነበር የሚኖረው ወይንም ደግሞ እርሱ እግዚአብሔር ነበረ። ከዛ በኋላ ቁጥር ስምንት ላይ በምስሉም እንደ ሰው ተገኝቶ ራሱን አዋረደ ይላል እና በምስሉ እንደ ሰው እንዲገኝ ያደረገበት ዋናው ምክንያት ምንድን ነው? በምድር ላይ የወደቀውን ሰው ለማንሳት ከጠፋበት ለመመለስ እና ወደ ነበረበት ቦታ ለመመለስ ሲል ነው በምስል እንደ ሰው እየተገኘው ራሱን የሚያዋረደው። ይህም ደግሞ ለመስቀል ሞት የታዘዘ ሆነ ይላል። የክርስቶስ ኢየሱስ የመታዘዝ ልክ ወንድሞቼና እህቶች፣ እስከ መስቀል ሞት ድረስ እንደሆነ ይነግረናል። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው ከስምም ሁሉ በላይ ስምን ሰጠው ይላል እና በዚህ ስም በሰማይና በምድር ከምድር በታች ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ወገኖቼ ለኢየሱስ ክርስቶስ ስም ጉልበት ሁሉ ይንበረከካል። በሰማይ ያለ፣ በምድር ያለ፣ ከምድር በታች ያለ ሁሉ በአጠቃላይ ለኢየሱስ ክርስቶስ ስም የማይንበረከክ ምንም አይነት ጉልበት አልቀረም። ጉልበት ሁሉ ለስሙ ይንበረከካል ብሎ ይናገራል። እንደሞቼ ናቶቼ ስልጣኑ በሰዎች ወይም በምድራዊ ስርዓቶች አልተሰጠውም። ከእግዚአብሔር አብ የመጣ ነው። ከመጀመሪያ ራሱ ከአብ ጋር የነበረና የእግዚአብሔር ልጅ ነው። ቀጥሎም ደግሞ ክርስቶስ ኢየሱስ በምድር በተመላለስበት ጊዜ እስከ ጥግ ድረስ ታዟል። እስከ መስቀል ሞት ድረስ ታዟል። ይህንን ስንመለከት የስልጣኑ ምንጭ ዋናው የመጀመሪያው መለኮታዊ ተፈጥሮ የወጣ እንደሆነ እናያለን። ሥልጣን ሁሉ በሰማይና በምድር ተሰጠኝ፣ ማቴዎስ 1828 ላይ ይህ ማለት በፍጥረት ሁሉ ላይ፣ በመንፈሳዊ ዓለም ሁሉ ላይ የበላይነት ያለው ባለሥልጣን የሆነ እርሱ ነው። ሁሉ ለእርሱ ይገዛል፣ ጉልበት ሁሉ ለእርሱ ስም ይንበረከካል ተብሎ ተጽፏልና በዚህም ከአብ ጋር ፍጹም አንድነት እንዳለው እናያለን። ዮሐንስ 5፥19 ላይ ስለዚህ ኢየሱስም መለሰ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሲያደርግ ምንም አይችልም፣ ያ የሚያደርገው ሁሉ ወልድ ደግሞ እንዲሁ ያደርጋልና ይላል። ክብር ለኢየሱስ ይሁን። አብ የሚያደርገው ሁሉ እንዲሁ ወልድ ደግሞ ያደርጋልና ይላል። ስለዚህ ከአብ ጋር ያላቸው ኢንቲሜንሲ ከአብ ጋር ያላቸው ህብረትና አንድነት በጣም የጠበቀ አንድነት በጣም የጠበቀ ነው። ስለዚህ የክርስቶስ ስልጣን ከእግዚአብሔር አብ ጋር ካለው ፍጹም አንድነት ወጥቶ የሚፈስን ወገኖቼ፣ ታዲያ ይህ ስልጣን እንዴት ነው የሚገለጠው ካላችሁ በመጀመሪያ በቃሉ ይገለጣል። ማርቆስ አንድ 22 ላይ እንደ ባለስልጣን ያስተምራቸው ነበር እንጂ እንደ ጻፎች አይደለምና በትምህርቱ ተገረሙ፣ ይላል። ወንድሞቼ ኢየሱስ ክርስቶስ ሲያስተምር፣ ኢየሱስ ክርስቶስ አጋንንትን ሲያወጣ፣ ኢየሱስ ክርስቶስ በሽተኞችን ሲፈውስ ኢየሱስ ክርስቶስ በማዕበልና በነፋስ ላይ ሲናገር ቃሉ መለኮታዊ ስልጣን ስለነበረው ይሰራ ነበር፣ ይሰራ ነበር። ስለዚህ በቃሉ ሲናገር ሲያስተምር እንኳን እንደ ባለስልጣን ያስተምራቸው ነበር ይላል። ክብር ለኢየሱስ ይሁን። እንዴት ባለስልጣን የሚያስተበው ሙሉ ኮንፊደንስ ኖሮት በሙሉ ኮንፊደንስ ቃሉ እንደሚፈጸም ያወቀ ከቃሉ በስተጀርባ ከቃሉ በስተጀርባ የሆነ ኃይል እንደሚገለጥ እያወቀ ነው የሚያደርገው። ልክ እሱም እንደዚሁ ነበር የሚሰራው። ክብር ለኢየሱስ ሲሆን ቃሉ መለኮታዊ ስልጣንና እውነት ተሸክሟል። ልብን ለመውቀስ፣ ለመፈወስ፣ ለመለወጥ የሚሰራ ነው የእርሱ ቃል። ሌላው በስራው የሚገለጥ ነበር። ማቴዎስ 8 27 ላይ ሄደን ስንመለከት ሰዎቹም ነፋሳትና ማዕበል እንኳን የሚታዘዙለት ይሄ ማን ነው አሉ፣ ተደነቁ። አብረውት ደቀ መዛሙርቱ ሲሻገሩ ባህርን እየተሻገሩ ኃይለኛ ማዕበል ባስቸገራቸው ጊዜ ኃይለኛ ማዕበል ባስቸገራቸው ጊዜ ኢየሱስ ክርስቶስን ተነስቶ ሲንጠፋ አይገድፍ ምን ብሎ ባሉት ጊዜ ተነስቶ ማዕበልና ነፋሱን ገሰጸ፣ እነሱም ጸጥ አለ ወይንም ተወ ይላል። ስለዚህ በስራው የክርስቶስ ኢየሱስ ስልጣን ሲገለጥ ታመታላችሁ። ተአምራቱ ድውያኑን በመፈወስ ማዕበልን፣ ነፋሳትን በማዘዝ አጋንንትን በማውጣት ኃጢአትን ይቅር በማለት ተገልጧል። ሌላው በሞትና በትንሣኤው ነው። ዮሐንስ ወንጌል ምዕራፍ 2 19 ላይ ትንሣኤው የክርስቶስ ሞትና ኃጢአት ላይ ያለው ስልጣን የመጨረሻ መገለጥ ሆኖ እናየዋለን። ይህንን ቤተ መቅደስ አፍርሱት ይላል ይህንን ቤተ መቅደስ አፍሱ በሶስተኛውም ቀን እኔ አነሳዋለው ሲል ትመለከታላችሁ። እኔ አነሳዋለው ሲል ኤፌሶን አንድ 21 ላይ ደግሞ በጣም የሚገርም ቃል ታያገላላችሁ። ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን፣ ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል ይላል። ክብር ለኢየሱስ ይሆን ታውቃላችሁ። ይህ የብርታቱ ጉልበት ምንድን ነው? ኢየሱስ ክርስቶስን ከሙታን ሲያስነሳው ነው። የትንሣኤ ጉልበትና ኃይል ነው። ክብር ለኢየሱስ ይሆን። በዚህ ኃይሉ መለኮታዊና ዘላለም መሆኑን አረጋግጧል። ኢየሱስ ክርስቶስ ሲነሳ ላይሞት ነው የተነሳው። ላይሞት የተነሳ ከሙታን በኩር የተባለ ዕለት ላይ ላይሞት የተነሳ ነው። ሞትን ድል አድርጎ የተነሳ ነው። ሰዎችን ሁሉ ይገዛ የነበረው ሰዎችን ሁሉ ይቆጣጠር የነበረው፣ ኢየሱስ ክርስቶስ ግን የሞትን ኃይል ሰብሮ ሥልጣኑን ገልጧል። የጌታ ስም የተመሰገነ ይሆን። ሌላው በመንፈስ ቅዱስ ዛሬም ይሰራል በመንፈስ ቅዱስ ዛሬም ይሠራል። ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ተለይቶ ወደ አባቱ ሊያርግ ባለበት ጊዜ በሐዋርያ ሥራ ምዕራፍ አንድ ቁጥር ስምንት ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ አላቸው። ወገኖቼ ይህ የመንፈስ ቅዱስ ኃይል ዛሬም ሲሠራ እናያለን። ክርስቶስ ኢየሱስ በመንፈስ ቅዱስ ኃይል ዛሬም በቤተ ክርስቲያኑ መካከል ይሰራል። በመንፈስ ቅዱስ ኃይል በምድሪቷ ላይ ዓመፅን ይከለክላል። በመንፈስ ቅዱስ ላይ የእግዚአብሔርን ክብር እየገለጣል። የጌታ ስም የተመሰገነ። ይህ ሁሉ ታዲያ ካልን የስልጣኑ ዓላማ ምንድን ነው? ስልጣኑ የመጣበት ዓላማ፣ አንድ ስልጣን ሲሰጥ የስልጣን ዓላማ የሚባል ነገር አለ። የሚያተኩረው ለምንድን ነው? የስልጣኑ ዓላማ ካልን ጌታ ኢየሱስ ክርስቶስ ስለ ስልጣኑ ዓላማ ሲናገር በማርቆስ ወንጌል ምዕራፍ 10 45 ላይ የሰው ልጅ ሊያገለግልና ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣምና ይላል። የክርስቶስ ስልጣን ወገኖቼ ለመገልገል ሳይሆን ለማገልገል ነው። ነፍሱን ለቤዛ ለብዙዎች ቤዛ አድርጎ ለመስጠት ነው አመጣጡ። ሊያገለግል ነፍሱን ለብዙዎች ቤዛ አድርጎ ለመስጠት ነው። የጌታ ስም የተመሰገነ። ለመስጠት ነው። ይህ የስልጣን አላማ፣ ይህ የስልጣን አላማ። ታዲያ በማጠቃለያው ስንነጋገር የክርስቶስ ኢየሱስ ስልጣን በሰማይም በምድርም ከምድር በታች በሙሉ ጉልበት ሁሉ የሚንበረከኩለት ኃይላት፣ ስልጣናት በሙሉ የሚገዙለት ነው። የጌታ ስም የተመሰገነ። ስለዚህ ኢየሱስ ምን አለ? ኢየሱስ ምን አለ? በማቴዎስ ወንጌል 28 ላይ በማቴዎስ ወንጌል 28 18 ላይ ደግሜ ላንብበው፣ ቅድም ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን በሰማይና በምድር ተሰጠኝ። እንግዲህ ሂዱና አዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝና አለ። ክብር ለኢየሱስ ይሁን። ታውቃላችሁ ስልጣን በሰማይና በምድር ተሰጠኝ ካለ በኋላ የሰጠን ትእዛዝ አለ። ለአማኞች የተሰጠ ስልጣን ትእዛዝ አለ። በዚህ ስልጣን ኃይል እንድንሄድ፣ በዚህ የሥልጣን ኃይል አህዛብን እንድናስተምር፣ በወል በመንፈስ ቅዱስ ኃይል አህዛብን እንድናስተምር። የጌታ ስም የተመሰገነ። አህዛብን በመንፈስ ቅዱስ ኃይል እያጠመቅን ያዘዘንን ሁሉ እንዲጠብቁ እያስተማርናቸው ደቀ መዝሙርት እንድናደርጋቸው ሰጥቶናል። በዚህም ደግሞ ኪዳን ገብቶልናል። እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሏል። የጌታ ስም የተመሰገነ። እርሱ ከኛ ጋር ነው። በክርስቶስ ኢየሱስ ስም ስልጣን አምነን በኢየሱስ ክርስቶስ ስም ስልጣን በምድር እየተመላለስን የእግዚአብሔርን መንግስት ልናገለግል ክርስቶስ ኢየሱስን እንድንሰብክ እግዚአብሔር ከኛ ይጠብቃል። ጌታ ኢየሱስ ክርስቶስ አብስቶ ይባርካችሁ። ስለሰማችሁ አመሰግናለሁ። እግዚአብሔር ከእኛ ጋር ነው። አሜን። ልጸልላችሁ። እግዚአብሔር አባት ሆይ በጌታ በኢየሱስ ስም በዚህ ሥልጣን ጌታ ሆይ ወንድሞቼና እህቶቼ እንሆ መመላለስ የሚችሉበትን ኃይልና ጸጋ በእነርሱ ላይ እንዲገለጥ በኢየሱስ ስም እጸልያለሁ። ስለሰማህኝ አመሰግንሃለሁ። በጌታ በኢየሱስ ስም አሜን።